ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ የቻናላችን ተከታታዮች በያላችሁበት ሰላማችሁ ብዛት። ያልኩ እንደተለመደው ተወዳጁ ድራማ የወፍ ጎጆ ድራማን ይዤላችሁ መጥቻለሁ። እንድትከታተሉን በአክብሮ ትጋብዛለሁ። መልካም ቆይታ። ሶመር ከአባቱ ጋርና እንዲሁም ደግሞ ከሙስጠፋ ጋር ሲጨቃጨቅ ከዋለ በኋላ ምሽት ላይ ቱርካን ቤት ይመለሳል። ቱርካንም ደህና ነው ወይ? እያለ ትጠይቀዋለች። እኔ እኔ ምን ብዬ መናገር እንዳለብኝ አላውቅም። ቱርካን ምን መስራት እንዳለብኝ፣ እንዲሁም ደግሞ ምን ማድረግ እንዳለብኝ አላውቅም። ቱርካንም ግራ እየገባት በመጨረሻ ሶመርን ታቅፈዋለች። ና ግባ እስኪ ወደ ውስጥ አረፍበል። በቃ ተረጋጋ እና ማሰብ እንጀምራለን። ይኸውልህ እውነቱን ለመናገር ሶመር፣ እኔ የሚሰማኝ በፍጹም እናትህ አባት ላይ እንደዛ አይነት ነገር ታረጋለች ብዬ ማሰብ አልችልም። እንደዛ በፍጹም አታደርግም እናትህ። ከዚህ በተጨማሪ ደግሞ ከማየ ጋር አውርተው ነበር። እናትህ ሁሉንም ነገር ነግራታለች፣ እና እንደተናገረችው ከሆነ ጥቃቱን አባት ላይ ያደረሰው ሰው ጋር ደውላለት አውርተው ነበር። ይህንንም ደግሞ ያደረገችበት እናት ዋና ምክንያቷ ሲቪላይን ከዚህ አካባቢ ዞር እንዲያደርግላት ብቻ ነው። አባትህን ማጣት አትፈልግም። በጣም ትወደዋለች። የሚፎካከራትን ሰው አትፈልግም። ለዛ ነው ነ እኔም ልክ እንደዚሁ ነው የማስበው። ምንም የሚብራራ ነገር የለም። በእርግጥ እውነቱን ለመናገር ከዛ ሰውዬ ጋር፣ አባቴ ላይ ጥቃት ካደረሰው ሰው ጋር እናቴ በፍጹም ባትገናኝ ባታወራ ደስ ይለኝ ነበር። ነገር ግን እማዬ ምንም አደረገች ምንም፣ ያደረገችበት ዋና ምክንያት ቤተሰቧ እንዳይበተን ነው፣ ትዳሯ እንዳይበተን ከዚህ ውጭ ሌላ ምንም ምክንያት አይኖራትም። በጣም ቀንታለች እማየ ይሄ ትዳር ማለት ቀላል አይደለም። ለማየ በጣም ብዙ ዋጋ ከፍላበታለች። እማዬ ባደረገችው ነገር እኔ በፍጹም አልናደድባትም። ምንም አደረገች ምንም፣ ትክክል ነች። ደግሞ እርግጠኛ መሆነው ነገር አባዬ ላይ ምንም አይነት ጥቃት ወይም ደግሞ ጉዳት እንደማታደርስ ነው። ለዚህም ነው አባዬ ሊወቀሳት ያለውን ነገር ተጠያቂ ጥፋተኛ እያደረገ ያለበትን መንገድ ያልተቀበልኩት። ለዚህም ይመስለኛል ይህን ትልቅ የሆነ ከባድ ነገር ማይ መሸከም አቅቷት እንደዚህ ስብርብር ብላ እዚህ ተኛችሁ አንቺ ጋር። ለዚህ ይመስለኛል አዎ ይህን ነገር መቀበል ሲያቅታት ነው ከዛ ቤት የወጣችሁ፣ እንጂ በፍጹም አባዬ ውጪ ስላላት አትወጣም። ይገባኛል የሁሉ ቱርካን። ምናልባት ይሁል አባትህ ከተረጋጋ በኋላ ነገሮችን አጢኖ በደንብ አሰላስሎ ይወስናል። ነገር ግን በዚህ ሰዓት ሁለቱም ስለተጣሉ ቀላል ቁስል አይደለም። እርስ በርሳችሁ መታገላችሁን ለተወሰነ ጊዜ ማቆም አለባችሁ። በጊዜ ብዛት ነገሮች ይስተካከላሉ። አንተ ይሄድ ካትጣላ ከአባትህ ጋር የሚያስብበትን ጊዜ ስተው የምትረጋጉበት ጊዜ ያስፈልጋል። ቱርካን እኔ ይህንን ነገር መቀበል አልችልም። የተፈጠረውን ነገር እኔ በፍጹም መቀበል አልችልም። ይህን ሁሉ አመት እኔና እማዬ ኃላፊነት የጎደለውን አባቴን ተሸክመን ኖረናል። በጣም እየጣርን ነበረ። እኔና እማዬ ለዚህ ትዳር፣ ለዚህ ቤተሰብ በጣም ለፍተናል። ይህን ሁሉ ግን ለፍተን የለፋንበት እያንዳንዱ ነገር አሁን ወደ ቆሻሻነት፣ ወደ አመድነት ተቀይሯል። ልፋታችን ገደል ገብቷል። ይኸውልህ መረጋጋት አለብህ ሶመር። ይሄንን ውሳኔ መወሰን እኮ ለአባትህ ቢሆን ቀላል ሆኖለት አይደለም፣ ቀላል ነገር አይደለም በእውነት። ይኸውልህ ሶመር፣ ይህ ትዳር እኮ የአርባ ዓመት ትዳር ነው። እንዴት እንደዚህ በቀላሉ ያልቃል ብለህ ታስባለህ? በፍጹም እንደዚህ አይሆንም። ለማንኛውም ደግሞ ሶመር፣ አንተ ማወቅ ያለብህ ለእናትህ ዋና ግድግዳ ሆነ፣ እንዲሁም ደግሞ ጠንካራ ረዳቱ አንተ ብቻ። በመጨረሻም ሁሉም ነገር ይስተካከላል። ሶመር አታስብ፣ በድጋሚ ቤተሰብ ትሆናላችሁ። እኔ በዚህ አምናለሁ። ዝም ብሎ ሲመለከታት ከቆየ በኋላ ሶመር እጇን ያስ እያደረገ ቱርካን፣ ከዚህ ሰዓት ጀምሮ የኔ ቤት የኔ ልብ እንዲሁም ደግሞ የኔ ቤተሰብ አንቺ ብቻ ነሽ። በእርግጥ የው ልሹነቱን ለመናገር እኔና አንቺ አርባ ዓመት የሞላ ትዳር ላይኖረን ይችላል። ነገር ግን በመሀላችን የነበሩ ችግሮች እያንዳንዱ ችግሮች ሁሉንም ነገር ያለፍናቸውን በሙሉ ካስታወስሽ እኛን ጠንካራ አድርገውናል። እኔና አንቺ እጅ ለእጅ ተያይዘን ማንኛውንም ተራራ ልናልፍ እንችላለን። የሚያስቆመን የለም ልክ ነው የተናገርከው፣ ሶመር በጣም ከፍተኛ የሆኑ ችግሮችን አልፈናል። ብዙ ተዋግተናል፣ ከሌሎች ሰዎች ጋር ብቻ አይደለም ሶመር፣ እርስ በርሳችን ራሱ ብዙ ነገሮችን አሳልፈናል። ተጨቃጭቀን አልተጣልተናል። እንዳልከው ደግሞ ረጅም ጊዜ አላሳልፍንም አብረን። በጣም በአጭር ጊዜ ውስጥ ብዙ ችግሮችን አሳልፈናል። ታውቃለህ ይህን እናንተን ጉዳይ ሳስብ ረጅም ዓመት የቆየን በትዳር ይመስለኛል እንደሚባለው ከሆነ ፍቅር ማለት በትዕግስት የሚገኝ ነገር ነው፣ እና ደግሞ ታላቅ ስጦታ ነው። ነገር ግን እኔ እናንተ ይህንን ታላቅ ስጦታ በፍጹም ያወቅነው አይመስለኝም። እርስ በርሳቸው እየተያዩ ሶመር ላይ እና እንዲሁም ደግሞ ቱርካን ላይ እንባቸውም ቀርር ይላል። በመጨረሻም ሶመር እያለከሰ የቱርካንንም ጸጉር በእጁ እየዳበሰ ይመለከታታል። እኔ እውነቱን ለመናገር አንቺ ላይ እጅግ የማይሆኑ ነገሮችን አድርጌያለሁ። ጥሩ ጸባይ አላሳየሁሽም፣ ይሄን አውቃለሁ። እኔ ከአንቺ ጋር በፍቅር የወደኩት በሚያስገርም ሁኔታና እንዲሁም ደግሞ በፍራቻ አንቺን አጣለሁ ብዬ እየፈራሁ ነው እናም ስተሰርቻለሁ ልክ ትንሽ ህፃን ልጅ ነገሮችን ለመማር እንደሚሰሩ አይነት ስተሰርች አለሁ እየተናደድኩና እየተበሳጨውን ያንቺን ልብሽን ሰብሬ ያለው ቱርካንም እሱን እየተመለከተች የሶመርን እንባ ትጠርጋለች እኔም በሆን እኮ በጣም ነበር ማፈቅር አይደለም እንዴ ታውቃለህ ግን ፍቅር ሲባልን የሚመስለኝ መንከባከብና አል አደለ ማሰብ ይመስለኝ ነበረ ለዛ ሰው። እኔ ግን እያደረግኳቸው እያንዳንዱ ነገሮች ሁሉንም ነገር ቀይረውታል። ለራሴም ስቃይ ነው የሆንኩት፣ ለአንተም ስቃይ ሆኝብሃለሁ። እራስ ወዳድ አድርጎኛል። እየተባባሉ እየተያዩ በመጨረሻ ሶመርና ቱርካን ይተቃቀፋሉ። ቱርካን ግን ታውቂያለሽ፣ እውነቱን ለመናገር መጀመሪያ ላይ ያገባሹ ሰው እኮ ስለሌሎች ሰዎች ምንም የማይጨነቅ ለራሱ ብቻ የሚጨነቅ ሰው ነበር ምንም አይነት ኃላፊነት የማይወስድ ሰው ነበር ያገባሹ። ደግሞ ትልቅ ፍትሐዊ ያልሆነ ነገር ያደረግኩት እኔ ነኝ። ፍትሐዊ ያልሆነ ነገር አንችላ አድርግ ያሉ ትልቅ በደል የሚያደረስኩት እኔ ነኝ። ስቃይም ህመም ቢሆን ትልቅ ስቃይና ህመም ያንቺ ላይ ያሳረፍኩት እኔ ነኝ። ይባስ ብሎ ደግሞ ተጠያቂ ለዚህ ሁሉ ተጠያቂ ማደርገው አንቺን ነበረ። ምንም ነገር ሳላፍር ትንሽ እንኳን ርህራሄ ሳይኖረኝ ተጠያቂና ጥፋተኛ ማድረገው አንቺን ሁልጊዜ እኔ ነበርኩ። እና እኔ ለአንቺ ፍቅር ካልሰጠውሽ ምን አይነት ፍቅር ነው የሚገባኝ? ፍቅር ይገባኛልሽ ታስቢያለሽ? እያለም ስቅስቅ እያለ ያለቅሳል። ይበቃል፣ አልሶመር እንደዚህ ያትናገር እባክህ። በእውነት ልሻለሁ። እኔ በፍጹም ራሴን ይቅር ማለት ራሱ አልፈልግም። በጣም በድዬሻለሁ። እኔ አንቺንደስተኛ ላደረግሽ አልቻልኩም። ሁሉን ነገር ያበላሸውት እኔ ነኝ። ይውልሽ ምን አይነት ሰው እንደሆንኩ አላውቅም። ፈጣሪ እንደውም ትልቅ ቅጣት ለእኔ ሊሰጠኝ ይገባል። ሶመር በቃል እንደዚህ አትናገር እያለችን በድጋሚ ታቅፈዋለች። ሲላቀሱ ከቆዩ በኋላ ሶመርና ቱርካን በመጨረሻም ከንፈር ለከንፈር ይሳሳማሉ። እየደነገጠችን ባደረገችው ነገር ቱርካን እናትኔ እጅ መመልከት አለብኝ አሁን ብላ ተናግራ ጥላው ትሄዳለች። በነጋታው ጠዋት ሶመር አስቤዛ ገዝቶ በፍጥነትም ወደ ቱርካን ጋር እንደደረሰ ይመስለኛል። ይኸውልሽ የአንቺ ቤት ቁልፍ ያስፈልገኛል። እረባክህ እንደዛ ነው የምታስበው? ጭራሽ ቁልፍ ማማርህ። ምንችግራለሁ ብለሽ ነው? አያስፈልገኝም። እንዲህ ከጎንሽ ብሆን ምንችግራለሁ? ከጎንሽ እንደሆን አትፈልጊም? በፍጹም አልፈልግም። ይኸውልህ፣ በጣም ቀልደኛ ነሽ። ይኸውልሽ ሶመር፣ ለማንኛውም አንተ እዚህ ቤት ውስጥ በፍጹም ደስተኛ አትሆንም። ይሄ ቤት አይሆነም። ለአንተ የማይሆን ነገር የለም። ይኸውልሽ አንቺ እስካለሽበት ድረስ የአንችን አይኖች እስከተመለከትኩ ድረስ ሁሉም ቤት ይስማማኛል እያለ እየተናገረ ጉንጯንም ይስማታል። እኔ ግን በፍጹም እንደዚህ ደስተኛ ትሆናለ ብዬ መገመት አልችልም። ሶመር በቀላሉ ደስተኛ የምትሆን አይመስለኝም ነበር። እየተጨዋወቱ ቱርካንና ሶመር ቁርስም አዘጋጅተው እንደጨረሱ ወደ ሳሎንም ይዘው መጥተው ደህና ደርሾ ማየ እያለ ሶመርም ሩቺያን ይጠይቃታል። ቱርካንም ደህና ደርሾ እያለች ሁለቱም ይጠይቋታል። ይመስለኛል እናታችን ነቅታለች። ደህና ናቸው ልጆች የምግብ ጠረጴዛውን በምግብና እንዲሁም ደግሞ በትኩስ ነገር ሶመርና ቱርካን ከሞሉት በኋላ ወደ ምግብ ጠረጴዛው እንድትጠጋ ሶመርም ይነግራታል። ሩቺያንም ባንጻሩ ምንም አይነት የምግብ ፍላጎት የለኝም እያለ ትመልሳለች። ምን እያልሽ ነው ማይ? ይህን ሁሉ ነገር እኮ ያዘጋጀነው ላንቺ ብለን ነው። እባክሽ አንድ ላይ ሆነን ልክ እንደ ቤተሰብ ቁርስ እንብላ። ምንም ስላልፈለኩ እኮ ነው ልጅ፣ የምግብ ፍላጎት የለኝም አሁን። ቱርካንም ትለማመጣታለች። እባክሽ እናት ሩቺያን አብረን ቁርስ እንብላ። በመጨረሻም ቅር እያላትም ቢሆን ሩቺያን ከተቀመጠችበት ተነስታ ቁጭ ብላም አብረው ቁርስ መብላት ይጀምራሉ። ይሁንና ግን ወደዛው ውቅስበት ሩቺያን እንቧቅረር እያለ ለቅሶዋን መቋቋሚያ ያግታታል ማልቀስ ትጀምራለች። ይኸውልህ ልጄ፣ ልጄ ስማኝ፣ ይኸውልህ ሶመር እኔ በፍጹም ይህንን ነገር አላደረኩትም፣ እንድታምነኝ እፈልጋለሁ። ልጅ እኔ አባት ግን በፍጹም መጉዳት አልፈልግም። እንደዚ አይነት ነገር በፍጹም አላደረግኩም፣ እንድታምነኝ እፈልጋለሁ። እያለችም ስቅስቅ እያለች ታለቅሳለች። የሩቺያንን እጅ ሶመር በእጁ ያዝ እያደረገ ይናገራል። አውቃለሁ ማየ እንደዚህ እንደማታደርጊ አባዬ ላይ አውቃለሁ። ያንተስ አባት ምንድነው ነው የሚያስበው እስኪ ንገሪ። ቱርካንም በእጇ ሩቺያንን ያዝ እያደረገች እናት ሩቺያን፣ እውነቱ በቅርብ ይወጣል፣ ቢዘገይም እውነታው ይወጣል። በመጨረሻም አቶ ኦዛርም ይህንን ነገር መረዳት ይጀምራል። እውነታውን ያውቀዋል። ስለዚህ አትጨንቂ፣ እኔና ሶመር ቢያንስ አምነን እንሻላ ሆነ። እያለቀሰች ሩቺያን አሁንም ቢሆን ትናገራለች። ሁሉንም ነገር ከእጄ ላይ ወስዶብኛል። ያን ሁሉ ጥንካሬና እምቢተኝነቴን፣ ሁሉን ነገሬን ነው የነጠቀኝ። እማዬ ይሁልሽ አዳምጪ ይህ ሁሉ ነገር ሲስተካከል አባዬ ባደረገው ጥፋት በጥፋቱ ይጸጸታል። ስለዚህ አንቺ አትናደጃውን ራስሽን ቆፍጠን አድርገሽ ሰብሰብ አድርገሽ ማሰብ ጀምሪ። አንቺ በፊትም ጀምሮ ጠንካራ ነበርሽ፣ ወደፊትም ጠንካራ እንደሆንሽ ነው የምትቀጥዩ። እታውቃለ ልጄ ክሱን አነሳልሻለሁ አለ። ነገር ግን በአንጻሩ ደግሞ ክሱን እንዳነሳልሽ እጅ ላይ ያለውን ንብረት በሙሉ በስሙ አዙሮታል። የሪል ስቴቱን ሁሉን ነገር በእኔ ስም የነበረውን በሙሉ ጥቅልል አድርጎ ነው የወሰደብኝ አስፈረመኝ። እኔን ከእስር ቤት ለማስወጣት እንደዛ ነው ማድረግ ያለብሽ እያለ ተናገረ። በመጨረሻ ፈረምኩ ብላ ስትናገር፣ እየተናደደ ሶመር ፊቱም ይቀየራል። ይህም ብቻ አይደለም ያደረገው አባትህ። በእኔ ስም የነበረውን የባንክ ሂሳብ በሙሉ ተቆጣጥሮታል። ይህን ነበር ማድረግ የፈለገው፣ እሱንም አድርጎታል። አዎ የእሱ ፍላጎት የአባትህ ፍላጎት እኔ ባዶ እጄን ጎዳና ላይ እንደወድቅ ነበረ አሁን በእኔ ሂሳብ ውስጥ ያለ አምስት ሳንቲም የለም። ድርጅቱንም ሙሉ ለሙሉ ተቆጣጥሮታል። ምን እያልሽን ያለሽው ማዬ፣ ምንድን ነው የምትናገሪው? ሩችያንም ስቅስቅ እያለ ታለቅሳለች። ልጄ አስፈርሞኛል። ሁሉንም ኮንትራቶች እንድፈርም አድርጎኛል፣ አስገደደኝ። እኔ እዛ እስር ቤት መቆየት ስለሌለብኝ ስላልቻልኩ፣ የጠየቀኝም በሙሉ ፈርም ያለው እንዴት እንደዚህ ያደርጋል? አባዬ እንዴት እንደዚህ ያደርጋል? ይመስለኛል አባዬ አብዷል። በቃ ጭንቅላቱን መቆጣጠር አልቻለም። እታውቃለህ ልጄ፣ እኔ ምንም ነገር እንደዚህ ያክል ጎድቶኛ አያውቅም። ይገርማል። እኔ እንደዛ ሆኜ ስብርብር ብዬ ቁጭ ብዬ እያዘንኩ ባለበት እሱ ግን እንደውም ሲመለከተኝ እየተበሳጨ ነበረ፣ እንኳን ሊያዝንልኝ እንዲሁም እየተናደደብኝ ነበረ። አይኖቹ ላይ ምንም አይነት ርኅራህ የሚባል ነገር አላየሁበትም። አባት ላይ አይኖቹ ላይ የማየውን እንዴት ልክ ብዙ ዓመት እኔ እየቃርኩትና እንዲሁም ደግሞ በላዩ ላይ እየወሰለትኩ እንደነበረ ወንድ ልጅ የሚናደድበት አይነት ንዴት ነበር የተመለከትኩት። ለብዙ አመት፣ ሰዋሸውና እንዲሁም ደግሞ ሳበሳቸው እንደኖሩ ከዚህ ቀደም ብዙ ሴራዎችን እንዳደረግኩበት ነበር የተሰማ። ልክ ነፍሰ ገዳይ ልክ እንደ ነፍሰ ገዳይ ነበር የተመለከተኝ። ታውቃላችሁ ልጆቼ፣ ኦዛር እንዲያፈቅረኝ እንዲወደኝ እኔ በጣም ብዙ ዓመት ለፍቼ ነበረ። ብዙ ዓመት እየጠበቅኩት ነበረ እንዲያፈቅረኝ። እናም ከተወሰነ አመት በኋላ እኔን መውደድ ጀምሮ ነበረ እና ቢበሳጭብኝም ቢናደድብኝም ቢቆጣኝም ራሱ ምንም አይመስለኝም ነበረ። እማዬ ተረጋጊ። እንደዚህ አይነት ነገር በፍጹም እንዲካሄድ እኔ ልጅሽ አልፈቅድም። ማንም ሰው እንዲጎዳሽ አልፈልግም። ይህን ያክል ማንም ሰው እንዲጎዳሽ አልፈልግም። እኔ እኔ ተስፋ አልቆርጥም። ማ የአንገት አብሎ አለም ሩቺያን ከአንገቷ ላይ ብቅ እያደረገች እያሳየቻቸው ታውቃላችሁ የአርባኛ ዓመት የትዳራችንን በዓል ስናከብር ነበረ ይህን የሰጠኝ ሲቪላይን ለመጀመሪያ ጊዜ ሲያባረራት እኔን ያፈቀረ ይመስሎኝ ነበረ። ምናልባትም ለዛ ሊሆን ይችላል እንደዚህ ጨካኝ ሆኖ፣ ነገር ግን አሁን ሁሉንም ነገር አጥቻለሁ ኔ። ሶመርም በጣም ስሜታዊ የሆነ እማዬ፣ አሁን አባዬ ምን እያደረገ እንደሆን በፍጹም አላወቀም። ምን አይነት ወጥመድ ውስጥ እየገባ እንደሆነ አልገባውም። ነገር ግን ማየውልሽ አንድ ነገር አለ። አንድ ሰው ከልቡ ካፈቀረ በምንም አይነት ሁኔታ ውስጥ ቢሆን ስሜታዊ ቢሆንም እንደዚህ አይነት ነገር በፍጹም አያደርግም። ይቅርታ አድርጊልኝ ማየ፣ እኔ ከዚህ በኋላ በፍጹም ላባዬ ጥሩ ስሜት አይኖረኝም። በስነ ስርዓትም ከዚህ በኋላ ላውረው አልችልም። ልክ ነው ልጄ፣ እኔም በጣም ተናድጃለሁ፣ በጣም ተበሳጭበታለሁ። ተወደደም ተጠላም ግን ይውልህ ልጄ፣ መቼም ቢሆን አልተወውም። የእኔ የሆነውን በሙሉ ወስድበታለሁ። ይህንን ሀብትና ንብረት ይህን ድርጅት በፍጹም አባት አይደለም እዚህ ድረስ ያደረሰው። አንድ ነገር ደግሞ መናገር እፈልጋለሁ። አዳምጡኝ። መቼም ቢሆን ናስሪንን፣ ቱርካን እናትሽን በፍጹም ይቅርታ አላደርግላትም። መቼም ቢሆን በህይወት እስካለሁ እያለች ስትናገር ቱርካንን በጣም ትደነግጣለች። አዎ መቼም ቢሆን ይቅርታ አላደርግላትም። ሶመርም ይደነግጣል። ምን እያልሽን ያለ ሹማይ ናስሪን ምንድን ያጠፋችሁ? ለፖሊሶች ያንን የቪዲዮ ማስረጃ የሰጠችው ናስሪን ነች፣ እሷ ነች አሳልፋ የሰጠችብኝ እየፈለገ ነገር ቢሆን እሷ ብትክደውም፣ እኔ ግን በደንብ አድርጌ ያውቃለሁ። እሷ ነች የሰጠችብኝ። ሶመርና ቱርካንም ይተያያሉ። ቱርካንም ትናገራለች። እማዬ እንደዚህ አታረግም በፍጹም። በመጨረሻም ሶመር እየተናደደ ልብሱን መልበስ ይጀምራል። ሶመር ወደ ልትሄን ነው እያለች ቱርካንም ታስቆመዋለች። ወደ እናትሽ ጋር ይሄን ነው፣ እናትሽን ማናገር አለብኝ። ለምንድን ነው እንደዚህ አይነት ጥፋት እናቴ ላይ እያደረሰችው የሚለውን ነገር ማወቅ አለብኝ። ምክንያቷ ምንድን ነው? እንዴት እንደዚህ ታደርጋለች? እናቴ ነው ሶመር እንዴት እናት ግን አታውቃትም እንዴ? ቆይ እንከዚህ በተጨማሪ የኔ እናት ሳታውቃትም ወይ? እንዴት እንደዚህ ታደርጋለች? ለምን ብላ ስማዬ እንደዚህ ታደርጋለች? ነገሬ የተፈጠረ ነገር ይኖራል። ይወል፣ ሶመር ተረጋጋ። እኛ ያላወቅነው ስህተት ይኖራል። ምንም የተሳሳተ ነገር የለም። ምንም ሰበብ አያስፈልግም። ይወልሽ የውልሽ ቱርካን፣ እናትሽ አሁን እንድንለያ የፈለገችው ለምን እንደሆነ ግልጽ ይሆን ይመስለኛል። አዎ እኔን ሁልጊዜም ቢሆን ጥፋተኛ አድርጋ ነው እናትሽ የምትስለው፣ ልትቀጣይ ትፈልጋለች። ይህን ቅጣት ደግሞ ማድረግ የፈለገችው እናቴን ከባሏ በመለየት ነው። በድጋሚ የውልሽ ሶመር፣ እየተሳሳትክ ነው። የማይሆን ነገር እየተናገርክ ነው። የማትረዳውን ነገር ለምደው የምትናገር፣ ምንም አይነት ማስረጃ ሳይኖር እንዴት እንደዚህ ትናገራለ? ይውል መጀመሪያ እኔ ሂጅ የማየም ማናገር አለብኝ። ምን እንደተፈጠረ ላጣራ። ምንድነው እሱ የምታጣሪው? ቱርካን፣ አወራን እኮ በቃ፣ የተፈጠረውን ነገር እኮ አወራን እናቴን እኮ እናትሽ እንደምትጠላ ግልጽ ነገር ነው። ከዚህ ውጭ ምን ማስረጃ አለ? አንቺ ሁልጊዜም ቢሆን እንድረጋጋ ትነግሪኛለሽ ቱርካን፣ አንቺ ግን በፍጹም አልተረጋጋሽም። ተረጋጊ እስኪ። ሶመር የውልህ ተረጋጋ እባክህ ሶመር እያለችን ብትጠራውም በፍጹም ሰው መርሳይ ሰማት። በሩን ዘግቶባቸው ጥሏቸው ይሄዳል እየተበሳጨ ቱርካን ትናገራለች። በጣም የሚያሳዝን ነገር በድጋሚ አሁንም ጥፋተኛዋ እኔ ነኝ። ወደ ውስጥም ገብታ ሩቺያንን እየተመለከተች እናት ሩቺያን፣ የእኔን እናት በደንብ አድርጌ አውቃታለሁ። እማዬ በፍጹም አንቺ ላይ እንደዚህ አይነት ነገር አታረግም። እንዴት ነው እሷ አንቺ እሷን ጥፋተኛ አድርገሽ የሳልሻት? እማዬ እንዴት እንደዚህ ታረጋለች ብለሽ ታስቢያለሽ? እኔም ቢሆን አልገባኝም ቱርካን ለምን ይህን ያክል እንደጠላችኝ? ታወቂያለሽ፣ ቱርካን እኔና እናትሽ መካከል የተፈጠረው ነገር በሙሉ የተፈታ ይመስለኝ ነበረ። በእኔና በእሷ መካከል ሰላም ወርዷል ብዬ ነበር የማስበው። ይገርምሻል፣ ወድጃት ነበረ፣ በቃ አመኛት ነበረ። ነገር ግን እናትሽ በጣም ቂመኛ ነች። በፍጹም ያለፈውን ነገር አልረሳችም። ይኸውልሽ እውነቱን ለመናገር ቱርካን ከእናትሽ ጋር እኔ በጣም ብዙ ጊዜ አውርቻለሁ፣ ብዙ ነገር። ከዚህ በተጨማሪ ያንን የቪዲዮ ማስረጃ ስጭኝ እያልኩ በጣም ብዙ ጊዜ አናግሪያት ነበረ። ነገር ግን ፍቃደኛ አልነበረችም። አንድ ጊዜ ሳዲክ ይመጣል ያይብናል፣ ምናምን ትላለች፣ ሰበብ ታበዛ ነበር። እናትሽ በፍጹም ለእኔ ልሰጠኝ ፍቃደኛ አልነበረችም። ይገባሻል፣ አሁን አይመቸኝም ትላለች፣ በእጄ ስጭኝ እያልኳት ነበረ። አሁን የት እንዳደረግኩት ምናምን። በመጨረሻም እንግዲህ አንድ ቀን ተሳካልኝ፣ አሁን መስጠት እችላለሁ አለች። አይላንም ልኪያት ነበረ ከሷ እንድትቀበል ያን የቪዲዮ ማስረጃ ነገር ግን ለአይላ የሰጠችው የቪዲዮ ማስረጃ የአንችና የሶመር ጋብቻ ቪዲዮ ነበረ የኔ ቪዲዮ አልነበረም። ገባሽ? አንቺ በእኔ ቦታ ብትሆኝ ቱርካን ምንድን ነው የምታስቢው ነገሪ? ቱርካን በጣም እየተጨነቀች ማሰብም ይከብዳታል። በመጨረሻም ሶመር ናስሪን ቤት ደርሶ በርኑ የሚያንኳኳል፣ ናስሪንም ትከፍታለች ስላልጠበቀች። ሶመር መታልኔ፣ ማውራት አለብን። ወደ ትምህርት ቤት ሊሄድ ነበረ። ሶመር በጣም ጠቃሚ ነገር ነው ማናገርሽ ናስሪን፣ መቆየት የማይችል ነገር ነው። በጣም ጥሩ። በቃ ግባ፣ በቃ ግባ እሺ ሶመር፣ እያዳመጥኩ ነው። ስለምንድን ነው ማውራት የምፈልገው? እናት ናስሪን፣ በጣም ብዙ አስቸጋሪ ጊዜያቶችን በጋራ በመሆን ከባባድ አስቸጋሪ ጊዜዎችን አልፈን ነበረ። በመጨረሻም ትልቅ ቤተሰብ ሆነናል። እውነቱን ለመናገር ከቱርካን ከልጅሽ ጋር በነበረው ሁኔታ ትልቅ ስተት ሰርቼ ነበር። እኔ በዚህ አምናለሁ፣ ጥፋቴን አምናለሁ። አሁንም እያደረግኩ ያለሁት እንዲሁም ደግሞ ከዚህ ቀደም የሚያደረግኩት በጣም ትልልቅ ነገሮችን አድርጌያለሁ፣ ያጠፋሁትን ጥፋት ለመካስ ነገሮችን ለማስተካከል ጥሬያለሁ፣ ወደፊትም ይቀጥላል። ለማንኛውም አንቺም ብቶኝ የኔና የቱርካንን ጋብቻ እንዲሁም ደግሞ ቤተሰብ መሆን ትደግፊዋለሽ ብዬ ተስፋ አረግ ነበረ። በዛ ነበር የማምነው። ምን እያልክ ነው ያለው? ታዲያ ሶመር አምንበታለሁ። በቤተሰብነታችን ትክክል ነው የተናገርከው። የእናንተንም ትዳር ቢሆን ከመጀመሪያ ባልወደው፣ መጨረሻ ላይ ግን ተባባሪ ሆኛለሁ። የልጃይን ታውሩ ነበረ፣ ስለዚህ ምርጫ አልነበረኝም። ነገር ግን ደግሞ አንድ ነገር ማወቅ አለብህ ሶመር። ምንም ያክል አንተ ብትጥር አንዳንድ ጊዜ ነገሮች፣ እጣፈንታዎች ይለያያሉ። እጣፈንታችሁ መለያየት ከሆነ ምንም ብትጥርም ልጠግነው የማችለው ነገር ነው። ጉዳዩን ከማውሰብሰብ ውጭ ሌላ ትርፍ የለውም፣ ድካም ብቻ ይሆናል። ስለዚህ ይሁን ለመረጋጋት አለብህ። ፈጣሪ የፈቀደላቸውን ነው መኖር ያለባችሁ። ልጅ አልገባኝም። ምን እያልሽ ነው ያለሽ? በሪና ቱርካን መለየት መልካም ነገር ይፈጠራል ታስቢያለሽ? እንዴት ነው ቆይ? ምን አይነት ሞራል ነው በእውነት? ልጅሽ ከኔ መጸንሷን ራሱ እያወቅሽ ስለመለየት የምታወሪው ምን አይነት ተስፋ ቢኖርሽ ነው? ሶመር እኔ እንደዛ እያልኩ አይደለም መለየትን ምርጫ ነው ብዬ አላስብም። ነገር ግን ልጄ በጣም ተሰቃይታለች። በአንተና በእሷ ግንኙነት ብዙ መከራዎችን አሳልፋለች። መሸከም ማችለውን ተሸክማለች። ይህን ነገር እንዴት ትረሳለ? የትኛውን ልትቀስልህ? ማንኛውን የምፈልገው ከእናተ ጋር ያለውን ልትቀስልህ? ከሚኔ ጋር፣ ከአንተ ጋር ይሄ ሁሉ መከራና ስቃይ እኮ በእናንተ በማያልቅ ጋብቻ ነው፣ መቋጫ በሌለው ጋብቻ። በዚህ መካከል ደግሞ ልጄ ልጅ አታለች። ይህን እንዳረሳ፣ ከዚህ የበለጠ ስቃይ ምን አለ? ይውልሽ፣ እናትና አስሪን፣ እኔ ከሚኔ ጋር ምንም አይነት ግንኙነት የለኝም። አሁን ዛሬማ የለህም። ነገ ምን ሊፈጠር ይችላል? ይህን እኮ እናስባለን። እስኪ ንገረኝ፣ ስለ ነገ ማን ያውቃል? ይሄ ብቻ አይደለም። ከእንደዚህ አይነት ችግርና ውጥንቅጥ ውስጥ ቱርካንን ነፃ ማውጣት አልቻልክም። አንተ የእናትህ ማመናጨቅ አለ ቱርካንን፣ ልጅን ሁልጊዜ ነው የምታበሽቃት። እስከ መደብደብ ደርሳ ነበር እናትህ። ልጅ የኖረችው ሲኦል ውስጥ ነበረ። ይገባሃል? ይህን ነገር እንዴት ልንረሳው እንችላለን ባክ እንዴት ይረሳል። ልጅ ላይ ያደረሳችሁት መከራ እንዴት ይረሳል። ለምሳሌ እንበለው ሶመር፣ ሁሉንም ነገር ይቅርታ አደረግንላችሁ፣ እርስ በርሳችሁ ስለምትዋደዱ ሁሉንም ነገር ረሳ ነው እንበል። አንድ ነገር ደግሞ እንዳረሳ አንተና እሷ እንድትስማሙ አይምሮ የማይፈቅደውን ነገር ሁሉ ሳደርግ ነበር፣ አብራችሁ እንድትሆኑ በግሌ ሞክሬ ያለሁ ነገር ግን በቅርብ ከተፈጠረው ነገር ጋር ተያይዞ በአንተ ቤተሰብ ውስጥ ያለው ውጥንቅጥና ችግር መቋጫ የለውም ሶመር በየቀኑ አዳዲስ ችግርና አዳዲስ ጣጣን ያለው እናንተ ቤተሰብ ውስጥ ሰላም የሚባል የላችሁ። አንድ ነገር ደግሞ ልንገርህ፣ የኔ ልጅ አታጠፋ ማለት አይደለም፣ የኔም ልጅ አጠፍታለች። አንዱን ስታልፉት ሌላ ደግሞ ችግር ታመጣላችሁ። ልጅ ከማርገዟ በፊት ያንተ እናት ያደረገችውን ነገር መርሳት የለብህም። ታውቃለህ መቼም፣ እና እናት ናስሪን፣ ለዛ ነው ማለት ነው፣ በቀል የተበቀልሻት? እናቴን፣ የእናቴን ሚስጥርና መረጃ ለፖሊስ አሳልፎ መስጠት በቀል መሆኑ ነው። እናትህ ነች እንደዚህ ብላኝ ነገረች። በጣም ያሳዝናል በእውነት ምን አይነት እናት ነው ያለህ። ለማንኛውም የተሳሳተ መረጃ ነው የሰጠች። አስፈላጊ ከሆነ አብራራልሃለሁ። ይኸውልህ በቤት ውስጥ በተገጠመ የካሜራ መረጃ መሰረት አንዳንድ ቪዲዮዎች ነበሩ። ያንን ቪዲዮ ልክ እንዳየው ለእናትህ አሳወቅኳት ነገርኳት። በመጨረሻም ያ የቪዲዮ መረጃ እጅግ አደገኛ ስለሆነ ለእናተ ካስረዳው በኋላ ለሰራተኛችሁ ለአይላ ቪዲዮውን ሰጠዋት። ያ ጉዳይ ደግሞ እውነቱን ለመናገር የኔ ጉዳይ አልነበረም፣ ምንም አያገባኝም። ያንተ እናት ጉዳይ ነበረ። ለምንድን ነው እሱ አሳልፌ ለፖሊስ የምሰጠው ያንን መረጃ ሶመር ንገረኝ። እኔ ምን ጥቅም እጠቀማለሁ? ተናገር እስኪ። እናት ናስሪን እያለ እያፌዘ ይመለከታታል። አንቺ እኮ የላክሽው የኔና የቱርካንን ጋብቻ ቪዲዮ ነው። አዎ እኛ ጋ የላክሽልን ቪዲዮ ስለዛ ብቻ ነው የሚያሳየው። ስለማየ የሚያሳየውን ቪዲዮ አልነበረም የላክሽላት። ከዚህ በተጨማሪ ማየ በጣም እየደጋገመች እንድስተጫት እየጠየቀችሽ ነበረ፣ ነገር ግን በፍጹም አልሰጠሻትም። አሁን ታዲያ ምን ብዬ እንዳምንሽ ነው የምፈልገው? ናስሪንም እየተገረመች አሁን ግልጽ ሆኖልኛል። ከዚህ በኋላ ለአንተ ምንም ብለፈልፍ ላስረዳ ብሞክር በፍጹም አትረዳኝ። በጣም ጥሩ ነው። ለማንኛውም ሶመር እናትህን ማመን ትችላለህ። እኔ ከዚህ በኋላ ደክሞኛል፣ ልጅ የቱርካንም ደክሟታል በእናንተ ጉዳይ። ሶመርም እየተናደደ ይናገራል፣ በጣም ጥሩ በቃ ተወደድም ተጠላም ከልጅ ጋር መለያየታችን አይቀርም። በፍርድ ቤት እንፈተዋለን፣ እንለያያለን፣ እንደፈለጋችሁት እናንተ። በመጨረሻም ሰላማችሁን ታገኛላችሁ፣ ደስተኛ ሆናችሁ ትኖራላችሁ፣ በእኛ ጉዳይ አትበጠበጡም። ትክክልን የተናገርከው ሶመር፣ ከዚህ በኋላ እኛ መበጥበጥና ሰላማችንም ማጣት አንፈልግም። ልትበሳጭ ልትናደድ ትችላለህ፣ ከእናትህ ጋርም መጣላት የለብህም በዚህ ጉዳይ። እኔም ብሆን ይኸውልህ እውነቱን ለመናገር ሲኦል ሆነ። ቤት ውስጥ ልጅ የቱርካን በድጋሚ እንድትገባ አልፈልግም። አዎ እንደውም ግልጹን ለመናገር አንተና እሷ ተስማምታችሁ ትዳራችሁ እንዲቀጥል አልፈልግም። ከመቀመጫው እየተነሳ እየተናደደ በጣም ያሳዝናል። የኔና የቱርካንን እጣ ፈንታ በመወሰንሽ በጣም ነው የማዝነው። በተለይም ደግሞ እናቴን አደጋ ውስጥ ከተሽ እንድንለያይ ማድረግሽ ያሳዝናል። በእውነት የሚያሳፍር ነገር ነው። ለአንቺ ራሱ የማይመጥን ነገር ነው ያደረግሽው። ነገር ግን እናትና ናስሪን ታውቂያለሽ፣ ቀጣይ ምን እንደሚፈጠር ልጅ ሲወለድ እጅግ አደገኛና ምንም አይነት ርህራሄ የሌለውን ሶመር ምርት ትመለከቸዋለሽ። አንድ ጊዜ ብቻ ልጅ ይወለድ አው፣ እናንተ ከጨከናችሁት የበለጠ ጨካኝ ነው መሆኑ ይሄን ነገር መቼም እንዳረሽ። ተናዳ እሷም ከተቀመጠችበት ተነስታ ፊት ለፊት እየተመለከተች፣ ሶመር እንደዚህ ማድረግ ደግሞ አንተንም ቢሆን አይመጥንህም። ባልተወለደ ልጅ ገና እኔን ለማስፈራራት መሞከርህ በፍጹም ከአንተ የማይጠበቅ ነው። በጣም ታሳፍራለህ። ገና ባልተወለደ ልጅ ልታስፈራራኝ ትሞክራለህ። ሳዲክም ቦታው ላይ በድንገት ይደርሳል። ሶመር ልጄ፣ ናስሪን ምንድነው እሱ የተፈጠረው? ምን ሆናችኋል? እየተኮሳተረና እየተናደደ ሶመር ምንም ነገር ሳይናገር ናስሪንና እንዲሁም ደግሞ ሳዲክን ጥሏቸው ይሄዳል። ውድና የተከበራቸው የቻናላችን ተከታታዮች የወፍ ጎጆ ድራማ ይቀጥላል። ለቻናሉ አዲስ የሆናችሁ የዶ ምልክቱን በመጫን ሰብስክራይብ በማድረግ የወፍ ጎጆ ድራማ ሳይቆራረጥ ወደ እናንተ በፍጥነት በየቀኑ ይደርሳል። በቀጣይ ክፍል እስከምንገናኝ ሰናይ ጊዜ ይሮላችሁ።